192 ቋሚ 23 ኮንትራት 893 ጊዜያዊና በድምሩ 1106 ሰራተኞችን ኢስት አፍሪካን አግሪ ቢዝነስ ኃላፊነቱ የተወሰነ የግል ማይበር ያስተዳድራል። በሻይ ምርት ከ28 ዓመት በፊት የተሰማራው ድርጅቱ 1326 ሄክታር ማሳ ላይ ለውጭና ለሀገር ውስጥ ፍጆታ የሚውል ሻይ ያመርታል። በእነዚህ ዓመታት በተለያዩ አጋጣሚዎች ቅሪታ ሲፈጠር በመነጋገር ሲፈታ እንደነበር ያስታወሱት የድርጅቱ ሰራተኞች በቅርቡ መንግስት ይፋ ካደረገው የደመወዝ ማሻሻ ጎን ለጎን ድርጅቱ እየከፈለን ያለው እጅግ አነስተኛና የወቅቱን የኑሮ ደረጃ ያላማከለ ክፍያ ቢሆንም ድርጅቱ ችግራችንን አይቶ እንዲፈታ በአሰራር ብንጠብቅም ምላሽ አልተሰጠንም ሲሉ በሰራተኞች ማይበር በኩል ቅሬታቸውን ለጣቢያችን አቅርቧል። የሻይ ልማት ድርጅቶች አራት ድርጅቶች ናቸው። በርዳንታ ድርጅት አለ፣ ውሾሽ አለ፣ ጉመሮ ሻይ ልማት አለ፣ እንደዚሁ ጨዋቃ ሻይ ልማት ዛሬ እኛ እየሰራን ያለ ነው ልማት አለ ስለዚህ እኛ የምናመርተው በኢትዮጵያ ገበያም እኛ የምናቀርበው ሻይ ምርት ነው። በጥራት ነው የምናመርተው። የኛ ሻይ በጣም ለጋ ሻይ ነው። ከኢትዮጵያም በኢትዮጵያም ደረጃ በጣም ተወዳዳሪ ሻይ ነው። ስለዚህ ሰራተኛው በሚተጋው በሚሰራው ልክ እያገኘ አይደለም። እኛ 30 ዓመትን በዚህ ድርጅት ውስጥ ያገለገለ ሰዎች አንመስልም። እኔ አሁን ለምሳሌ እንደምታኝ ከሆነ ወጣት ነኝና ከልጅነት እስከ እውቀት ድረስ በዚሁ ድርጅት ውስጥ ሰርቼ ተምሬ እንደገና ተመልሼ አሁን የዚህ ድርጅት ውስጥ ያገለገልኳለሁ ነኝ ግን ለኔ የሚከፈለኝ ደሞዝ እዚህ ግባ የሚባል ደሞዝና ለዚህ ለሚዲያ መጥን አይደለም። እዚህ ጋር የሚታያቸው ህዝቦች እንደዛው ነንና ግን የዚህን ጥያቄ መንግስት አምኖ ድርጅቱም አምኖ ከተቀበለ በኋላ አሁን እየደረሰ ያለው ጫና ከባድ ነው። ድርጅቱ ከአቻ ድርጅቶች ጋር ስነጻጽር ክፍያው ተመጣጣኝ አይደለም የሚሉት ቅሬታ አቅራቢዎቹ ሰራተኛው ሰላም ፈላጊና የጋራችን ነው ብሎ የሚሰራ ቢሆንም የተገባላቸውን ቃል ክዳን ጭምር በተግባር ያለመፈጸሙ ቅሬታ እንደፈጠረባቸውም አክሏል። በድርጅቱ ያለው ችግሮች ከመጀመሪያው ልልጀመርና ከዚህ አራት አልሞስት ወደ ሶስት አመት በፊት ሰራተኛ ደመወዝ ጥያቄ ጠይቆ ነበረ። ምክንያቱም ከሌላው አቻ ድርጅት ጋር የምትከፈለው እኩል ስላሉ እኔ ከኑሮ ውድነት ጋርም አብሮ መሄድ ስላልቻሉ በተደጋጋሚ ጥያቄ ስትጠይቁ ነበረ። የመፍትሄ ጥያቄን መጠየቃችንን ተከትሎ የማይበሩ አመራሮችን ከስራ የማገድናም የማሰር አዝማሚያዎች እንዳሉ መመልከታቸው እንዳሳዘናቸው የገለጹት ሰራተኞቹ ድርጅቱ በሆደ ሰፊነት እንዲመለከትም ጠይቋል። አቤት የምንልለት ሰዎች የለም እና የምናገኘውን ራሱ ጥቅማ ጥቅም በዚህ ሰዓት ላይ እንዳይሰጠን የተደረገ ያለው ጫና ከባድ ነው። መናገር ብዙም ብንናገር ከባድና ለሚዲያ የማይመጥኑ ተግባራቶች የተፈጸሙበት ስለሆነ አሁን እኛ የምንፈልገው ዳኝነት የምንመለከተው ይሄ ድርጅት ሰላሳ አመት ሙሉ በዚህ ቦታ ላይ ሲኖር ባለቤቱን በስም ነው የምናውቀው እንዲደርሳቸው ነው የምንፈልገው ይሄ ጥሪ እንዲደርሳቸውና ባለቤቱ እኔ ነኝ ብሎ መጥቶ ይሄን ግለሰብ ይሄን ማህበረሰብ ይሄን ሰራተኛ እስከ ዛሬ በትጋት ካለ ባለቤቱን ሳይ ያገለገለ ያለውን ሰራተኛ መጥቶ ተገኝቶ እኔ ነኝ አለው ብሎ የሚያስፈልገንን ነገር አድርጎልን እናም ደግሞ በትጋት ካሁን ከነበረው በተሻለ አፈጻጸም ስራችን እንድንሰራ። የጨዋቃ ሻይልማት ፕሮጀክት ዋና ስራ አስኪያጅ አቶ አሳቢ አድራሩ የሰራተኞቹ ቅሬታ ተገቢ ቢሆንም ድርጅቱ ችግሩን በዘላቂነት ለመፍታት እያደረገ ያለውን ጥረት በትግስት ካለመጠባበቅ ጋር ተያይዞ ስራ ማቆማቸውን አግባብነት የሌለው ብሎታል። ይህ ጥናት ጥቅምት አንድ ላይ ቢደርስም ቃለ ጉባኤያችን ከ2017 ትርፍ መሰረት ያደርጎ ነው። ትርፉን ከበላድ በኋላ ነው ያ ነገር ደብዳቤ የሚሰጠው። ያ ነገር ቀድሞ የሚሰጥ ከሆነ የለፋው ትርፍ ሐምሌ አንድ ጀምሮ ባክሎመት የሚከፈለው ትርፍ ስለሚዋጥ ታገሱ አልኳቸው። አልታገስም አንድ ብለዋል። ይህን ካልመለሳችሁ ስራ ማቆም ነው ምን እናነሳው ብለው መብት ጥያቄ ብለው አሁን የምትሉት ጥያቄ የአስር ቀን ጥያቄ ጠይቆ መጡ። ኦኬ ምን ካላመናችሁ በሁለትዮሽ መግባባት ካልቻልን በሶስትዮሽ ይፈታልን ፈቀድን። መንግስት አካላት መጣ፣ ከኢሰማኮ ሰው መጣ፣ ከዞን ከወረዳ። እኛም ቁጫልን ቁጭ ብለን ያ አሁን ያልኩትን ቃል እንግዲህ እምበኝነት አይደለም አሁንም ይህም ብለን እህል ቀድሞ የነበረው ብናመጣ ዞሮ ዞሮ አሁንም የሰራተኛውን ጥያቄ አይመለስም። ስለዚህ ይታገሱ። አሁንም ዞሮ ዞሮ ቃል እንደገባ ነው። ከሃም አሁን ጥናቱን ምንጨርሰውና ከቦርድ ላይ ምናጸድገው ጥር ሰላሳ ላይ ነው እንደ ሆነው ግን ጥቅምት አንድ ላይ ብለን ቀድመን ቃል ስለገባን ከጥቅምት አንድ በኋላ መልሶ ባክመንት እንከፍላለን። የድርጅቱ የሰው ሀብት አስተዳደርና ንብረት ክፍል ኃላፊ አቶ ከማል ከድር ድርጅቱ ከመንግስት ሕጋዊ እውቅና አግኝቶ የተቋቋመናም በመተዳደሪያ ደንብ የሚመራ መሆኑን ተከትሎ በመንግስት አሰራር ላይ መሰረት ያደረጉ የመብት ጥያቄዎችን በአግባቡ ለመመለስ እየተሰራ መሆኑን ተናግሯል። ጥናት ጊዜም ይወስድብን ስለሆነ ተጨማሪ ጊዜ እንድሰጣቸውና ቢያንስ ይህም ከሶስት ሳምንት እስከ አራት ሳምንት እንደገና ሌላ ኢንቨስቲጌሽን እንደምፈልግ ባስቀመጡት መሰረት ለሰራተኞቻችን ገልጸናል። ይህን ስንገልጽ ድርጅቱ መጀመሪያ ቃል ገብቷል። በገባው ቃል መሰረት ስላልፈጸመ ቅድመ ማስጠንቀቂያ በመስጠት ስራ እናቆማለን የሚል የቅድመ ማስጠንቀቂያ ደብዳቤ በማህበር በኩል ደረሰን። ለሰራተኞች ስራ ማቆም ምክንያት የሆነው የትርፍ ክፍፍልን በሚመለከት በቃለ ጉባኤ መክረን ብንተማመንም ድርጅቱ ለመፈጸም አዳጋች ጉዳዮች ስለገጠመው ተጨማሪ ጥናት እየተደረገ መሆኑን ተከትሎ ለሰራተኞቻችን ብናሳውቅም ስራ አቁመው መነጋገርን ምርጫቸው አድርጓል ብሏል። ሰራተኛም በተገኘበት ተነጋግረን ያለበትን ሁኔታ ካስጨበጥን በኋላ በጊዜ ላይፈጸም የቻለበት ምክንያት ከዘረዘርን በኋላ ይሄኛውንም ደግሞ ቃል በገባ ነው መሰረት ድርጅቱም ለሰራተኛው ጥቅም ቅድሚያ በመስጠት ወደ ኋላ ተመልሸ የተባለው ጊዜ መጀመሪያ ቃል ጉባ ላይ ከሰፈረው ጊዜ ጀምሮ ውዙፍ የሚከፍልና ተግባራዊ የሚሆነው ግን ከጥቅምት አንድ ጀምሮ ሆኖ ተጠናቆ ተጠናቆ ኦፊሻል ተደርጎ ምወጣው ስትራክቸር ታይሳ ሰላሳ ድረስ ጊዜ እንድሰጥ ተነጋግረን ተማምነን ወደ ስራ ገብተናል። የሸካ ዞን ስራ ክሎት መምሪያ ኃላፊ ወይዘሮ ካይነ ገመዳ በበኩላቸው በድርጅቱና በሰራተኞች መካከል ቃል የተገባው አልተፈጸመም በማለት ስራን በማቆም ደረጃ ላይ የተደረሰ በመሆኑ ከዞን ጀምሮ እስከ ወረዳ ያሉት የመንግስት አካላት በቦታው ደርሶ በማወያየት በመግባባት ላይ ተደርሷል ብሏል። ጠቅላላ ሰራተኛ ግን ያው አድማ ማድረግ የለበትም የሚለውን ነገር ከተግባባም በኋላ ከክልል ኢሰማቆም የሰራተኛ ማህበርም ከኛ መምሪያም እንደገና ከወረዳ አስተዳደርም ጋርም በመሆን ሰራተኞችን ወደ ስራ እንዲመለሱ የማግባባት ስራ የተሰራበት ሁኔታ አለና ከትናንት ጀምሮ ወደ ስራ የገቡበት ሁኔታ አለ። የዲስፕሊን እርምጃ ተወሰደባቸው የተባሉት ግለሰቦች ደግሞ የነሱን የተወሰደባቸው የዲስፕሊን እርምጃ በቀን ነው ወይ ምንድን ነው የሚለውን ነገር እንዲያጣሩ የእኛን ሰራተኞች እስከ ነገር ድረስ ያለውን ነገር አጣርታ ያላችሁ መረጃ ስጡን የሚል ነገር አስቀምጠናል። እንደ መምሪያ መሰል ትላልቅ ፕሮጀክቶች በዞናችን የመኖራቸውን ያህል ተመሳሳይ ችግሮች እንዳይፈጠሩና የሀገር ሀብት እንዳይባክን እንዲሁም የዜጎች መብት እንዳይደፈር የአሰሪና ሰራተኞች መመሪያ ዙሪያም ግንዛቤን የመፍጠር ስራን በቀጣይ መምሪያው በትኩረት ይሰራልም ብለዋል። ለወደፊት ያው በአሰሪና ሰራተኛ ድርጅቶች መካከል በሰራተኛው መካከል ያለውን የአሰራር ጠንካራ እንዲሆን አዳዲስ የመጡ ማኑዋሎችም አሉ እንደ እኛ መምሪያ። ስለዚህ እነዛንም ማኑዋሎች ቢያንስ የተወሰነ የሰራተኛ ማህበራትን እና እዛ እጅግ ኃላፊነት የሚሰሩትን ጠርተን ያው ስልጠና ለመስጠት ያሰብንበት ሁኔታ አለ። ይሄም ብቻ ሳይሆን ጠቅላላ በዞናችን ውስጥ ያሉ ድርጅቶችን የሰራተኛ ማህበራትንና ስራ አስኪያጆች አካተን እንደዚ አይነት ችግሮች ለወደፊት እንዳይፈጠሩ የግንዛቤ ማስጨበቂያ ስልጠና ለመስጠት አስበናል በእኛ በኩል